ሰላም ጤና ይስጥልኝ። ውድ ዩትብ ቻናል ቤተሰቦች ደህና ናችሁ? እንዴት ናችሁ? ልኝ እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሩታችን ዛሬ ለአብርሃም አዲስ ስም አውጥታለታለች እንደሰማችሁት ማለት ነው፣ ዓለሙ ብለዋለች። አይ ሩታዬ፣ ዓለሙ ዓለሙ እኮ ማለት ዓለም አሳየኸኝ ማለት ነው። በርግጥ አዎ ይሁን ዓለም መቷል፣ ወደዚህ ምድር ላይ አዲስ ዓለም ነገር ግን እና አብረሽ ከዓለሙ ይልቅ አሳር ያበዛ ይበዛም ሩታችን ማለት ነው። እና ዓለሙ ስትለው ስታበሽቀው ነበረ። በሌላም በኩል ደግሞ ያው ፈልጋው እንደሄደ ሄደ ወደ እሷ ቤት መጀመሪያ መግቢያው ላይ ሲናገር ነበር ግን ከቪዲዮ እንደተረዳሁት እሱ ራሱ ሩታን ፈልጎ እንደሄደ ነው። ጓደኞቹ እንዲሁም ልናናግራት እንፈልጋለን ሲሉ ነበር። አና አናግሯት ሲላቸው ነበር። ስለዚህ አብርሽዬ አንዳንድ ጊዜ ተው ሩታ ፈለገችኝ ሩታ ጠራችኝ ብለክ ማለት ነው፣ ሚዲያውን እንድንቃወጠው ነው አይደለ? እኔ ብትፈላለጉ እኮ ደስ ይለኛል፣ የምሬ ነው ብላችሁ። ግን ምን ያደርጋል እኛ አንድ ያልተዘጋ ዶሴ የሚባል ነገር አብርሃም ጋር ስላለ እሱ ነገር መቋጫ እስኪያገኘ ነው ሰፍ ብለን እየጠበቅን ያለ ነው እንጂ የአብርሃምና የሩታን አንድ መሆን ጠልተን አይደለም። በዚህ አጋጣሚ ቤተሰብ እና አብርሽ ዛሬ ያው አይታችሁታል። ሲጫወት ደግሞ ደስ ይላል። በሌ ልጅ አንድ ሌላ ታለንት ወጥቷል። የምሬ ነው፣ ጨዋታ ይችላል። አብርሽ ራሱን በራሱ ነው ስግጥ ያደረገው በማይሆን ሙድ ውስጥ ገብቶ እና ከሩታ ጋር አይታችሁት ከሆነ በቃ በጣም በጣም በጣም የተነፋፈቁ ነው የሚመስሉት አጠገብ ለአጠገብ ቆሞ ሲያወሩ ምናምን በጣም የተገረምኩት እና ሁለቱ መካከል ቤተሰብ እየከባድ ይሆን ይፍቅራል። በጣም የሚያሳዝነው ደግሞ በመሀል የሚገቡ የሴት ምቀኞች በሽ ናቸው። ስለዚህ እነዚህን የሴት ምቀኞች እኛ ምን እናድርግ? አብርሃም ካላስወገደ፣ አብርሃም እምቢኝ አሻፈረኝ ካላለ እኛ ምን እናድርግ? አብርሽ ያለው አማራጭ መወቀጥ ነው። ሳይጠሉትም በስራው ብቻ እየተናደዱ የሚወቅጡት በስራው ስቲል እኔም በራሴ ስራው ስለሚያናድደኝ ነው ብዙ ጊዜ ሀርድ የሆኑ ነገሮችን የምናገረው እንጂ እኔ ከአብርሃም ላይ ጥላቻ ኖሮብኝ አይደለም ምን ስላረገኝ ነው እኔ መጠላው አብርሃምን የምሬን እኮ ቤተሰብ ስታስቡት እኔ ወዲ ማዶ እሱ ያው እሱ ወዲያ ማዶ በስራው ደግሞ ደስ ስለማይለኝ ሀሳቤ ሁሉ ሁልጊዜም ቢሆን የሚያበሳጭ የሚያናድድ ነገር ሳይ በሱ ላይ ጥሩ ነገር ላላውራ እችላለሁ ይሄ ደግሞ የራሳቸው የቪዲዮ ሁኔታ ነው የሚያስገድደን ማለት ነው። እና እንግዲህ ሩታን ሊጠይቃት ሄደ ባይዘዌ ማለት ነው። እኔ እፈልጋት ፈልጋታለሁ ለመቅረፍ ስፈልግ፣ እሷ ግን እያራቃችኝ ነው የሚል ነገር ተናግሯል። ሁሌ የሆነ ነገርን ሽፍን የምታደረገው ነገር አይመችኝም አብርሃም ማለት ነው። ሩታ ሄርሜላ የተባለ ሴት ከህይወተ አስወጣ፣ በኔና በአንተ ህይወት ውስጥ የሚመጡ ሶስተኛ ወገኖች ከዚህ በኋላ እንዳይኖሩ ብላለች። አላለችም ከአንድ ስንቴ ታዲያ ለምንድነው ይህን መተግበር አንተ ያቃተክ? ሩታ የጠላችውን ነገር እስካሁን ስላልተገበርክላት ሩታ መቼም ቢሆን በአንተ ደስተኛ ልትሆንል አትችልም። ወይም ደግሞ አንተ እንደምትፈልገው ከራስ ቤት ከወጣች በኋላ አብረን እንሆናለን አንሆንም የሚለው አስግቶታል። በነገራችን ላይ ግን ልጁን በጣም እየፈለገ መምጣቱን ወድጄለታለሁ። ምን አለበት ዘጠኝ ወር ደሙ ስትንከባከባት ባየን ኖሮ የምሬን ነው የማይረሳ ጊዜ ዘጠኝ ወር ሙሉ ሩታ ባሏ አብሮ አጠገቧ አልነበረም። አዛው ሀገር አንድ ላይ የኖሩ አጠገቧ አልነበረም። እሱ ደግሞ የሚጸጽት ነገር ነው። አብርሃም ምናልባት ሊጸጸትበት ይችላል፣ ግን እኛ ኦዲየንስ በራሱ ያ ነገር ስናስበው እንደምንናደድ ልታቅልን ይገባል። ለምን ባል እያላት ባለ እንደሌላ ትሆና ነበረ፣ ሩታ ማለት ነው ከመውለዷ በፊት እና አሁን ላይ ልጅህ ላይ ያለክ ፎከስ ምናምን በጣም ትሪት ለማድረግ የምትሞክረው ነገር ሰፍሰፍ የምትለው ነገር እያሳዘነ መጥቷል። እንዲህ ለኔ ነው። እንዲህ ቤተሰብ የምር አሁን ላይ የታችሁት ከሆነ ለልጁ በጣም ትኩረት እየሰጠ ነው። ከተወለደ በኋላ ልቡም፣ ሁሉም ነገር ወደ ልጁ ሆኗል። ልክ ሩታ ልብሽ ወደ ልጅ ሆኗል፣ ለእኔ ቦታ አሰጪኝም እንዳላት ማለት ነው። እና ሳትወድ በግድ ማለት ነው ይህ የተፈጥሮ ግዴታ ስለሆነ ልጅክ ላይ ትኩረት ማድረግ የማይቀር ነገር ነው። ይሄ ግልጽ ነው። ግን በፊት የምትወልድ አልመሰለ ይሁን አላውቅም። ስቲል ቦርጭ የጠፋ ውላ ሲላል ነበር፣ ቦርጭ ነበር እንዲ ሩታ ይዛ የነበረው። እኛ ሩታ ቦርጭ እንዳላት አናውቅም። ሲጀመር አብርሽ ማለት ነው ሩታን ልጅ እንዳረገዘች ነው የምናውቀው። መቼ ነው ግን አንተ ማለት ነው ትንሽ አለ አይደለ? ለአቅመ ወጣት ወይም ለአቅመ ጉልምስ እና መድረሰው እንዴ! ልጅ እኮ ነው። ስራ ሁሉ ላይ ተግባሩ ላይ የልጅ ማለት ነው። እና ሩታ እርጉዝ ሆና ዘጠኝ ወር ሙሉ ልጅን ቦዷ እንደያዘች ነው እንጂ እኛ የምናውቀው ሩታ ቦርጭ እንደነበራት አናቀም ምክንያቱም አለባበሶቿ ስለሚያሳዩ ማለት ነው። አለባበሷ ጤናማ ነው። ሰውነቷ ቀጠንጠን ያለ ሽንቅጥ ያለች ቆንጅዬ ሴት ነበረች ሩታ ከመውለዷ በፊት። አሁንም ደግሞ እንደማረባ እናት ያለኝ ወጣ ወጣ ትበይ ብለናል። ገና አስራ አምስት ቀንም ያልሆነሽ ልጅ ወልደሽ ማለት ነው እንደዚ በርስ ከመክፈት ምናምን ኦማይ ክርስቶስ። ደግሞ ማለት ነው ቤተሰብ እንዴ፣ ከመቼ ወዲህ ነው አራስ ተጥላ ቤት ውስጥ ማንም ሳይኖር ብቻዋን የምትቀመጠው? ይሄ ከባድ ሚዛን ነው። ይሄ አይደረግም። ማሚም እንደ የፈለገ ቢሆን የሉም ብታስቢም ሩታ አንድ ሰው እዛ ቤት መኖሩም አይቀር ነው። ይሄ ግዴታ ነው። በፍጹም ወደ ሳሎን ስትመጣ በራሱ ሕፃኑ ልጅ ብቻውን ጥላ ልትመጣ አትችልም። በቃ እኛ ባህላችን እንዲህ ነዋ። በጣም ትሪትመንት አለው። የአወላለድ ጊዜ ጥንቃቄ አለው። ስለዚህ ሩታ ቤቱ ሰው የለም ያለችው ነገር ትንሽ አስደንግጦኛል። ግን የለም ብዬ ለማመን አልገደድም እኔ ምክንያቱም ቢያንስ አንድ ሰው ሊኖር ይገባል። ማዘር ላይኖሩ ይችላሉ። እና አብርሃም ደግሞ ማለት ነው እቺ ልጅ በደንብ ትታረስና በደንብ ፍክትክት ብላ ብታያት ነው ላንተም ጥሩና ሰርፕራይዝ የምትሆነው። በጣም አትመላለስ። መመላለሱ ያው የልጅ ናፍቆት ነው፣ ግን ማለት ነው ሩታችን ትታረስበት አሁን ምንም የእሷ ለውጥ አይታይክም። እንዲህ በጣም እየተመላለስ ቀይቃት ማለት ነው እንዴ ከራስ ቤት ፎ ብላት ወጣ ደግሞ እንዲሁም ያ ወፍራሙ መጋረጃ ነበር ለሩታ መደረግ የነበረበት። ሰው እንደ ሀያት እሷ በራሷ ፍሪደም ሰታለች እኮ እያያችኋት ነው ቪዲዮ እየሰራች ነው ቆማ። ወይ ጉድ ሩታ ሀብቴ እንቀላል ጥንካሬ የላትም የምሬ ነው። በጣም ጠንካራ ሴት ናት በጣም እና የሚገርማቸው አይታችኋታል፣ አይደለ? የወለደች አትመስልም። ሆዷ ይሄ ቦርጭ ምናምን የሚለው አብርሃም ማለት ሴቶች ሲታረሱ ከወለዱ በኋላ ቦርጫም ነገር ይሆናሉ የሚሉት ነገር አለ። ሁሉም ላይ ያጋጥምም፣ ሁሉም ላይ በብዛት ቢሆንም ግን አብዛኞቹ ሴቶች ማለት ነው፣ ሰውነታቸው እንትን ይላል፣ ይፋፋና ለውጥ ያመጣል። ከበፊቱ ብዙዎቹ አው ከጂም ምናምን በኋላ ነው ትንሽ ወደ ቦታ የሚመልሱት እንጂ ይቸገራሉ። በእርግዝናና በወሊድ ሰዓት ይሄ ግልጽ ነው። ግን ሩታ ደግሞ ሲፈጥራት ማለት ነው የሆነች እኮ የሆነች ቅመም እኮ ነች። አትጠገ ሞዴል ሞዴል መሆን የነበረባት እኮ ነች። አብርሽ ተገርሟል፣ ተደንቋል። በእርግዝናዋ ሲደነቅ ነበረ። ስትወልድ የነበራት ሁኔታ አስደንቆታል። አሁን ደግሞ ሰውነቷ በዚህ ልክ እንዲሸንቀጥ ማለት አስገርሞታል፣ አስደምሞታል። አንተ እንዳበጠች የምትቀር መስሎ ነበር ወረ ወይኔ ወይኔ የቴንጂ ልፈ እንዳለ ከሌላው ደግሞ ታሪክ ጋር ስንሻገር ቤተሰብ ሰሞኑን ሊያሸዋል። ያው አብርሃም ወንድ ልጅን አጥሜት ሲጠጣ በጣም ነው የሚደብረኝ እንዲህ ወንድ ልጅ አጥሜት ሲጠጣል እያለች ልስላስ አርገዋለች በሚዲያ ላይ ማለት ነው። እናም የአጥሚት እያነጋገረ ነው ብሎ ዛሬም ከሩታጅ ተቀብሎ ሊጠጣ ነበር፣ ግን ያው አይቶታል ምን ምን እንደተባለበት። ስለዚህ እሱም መልሶ ሰጥቷታል ማለት ነው። አጥሚት ሲጭኙላ ሲላል ነበር። ግን አብራም ግን ስትጫልድ ስትጫወት ደስ ትላለ። የምሬ ነው። ያው ጥሩ ጎንን ደግሞ መናገርም አለብን። እና ሲጫወት ሲስቅ፣ ምናምን ፈታ ሲል ደስ ይላል። እግዚአብሔርን ቤተሰብ፣ አብርሽ እንዲሁም ጨዋታ አዋቂ መሆኑን እኔ አሁን አሁን ነው እየለየ የመጣውት እና የሚያወራቸው የሚጫወታቸው ነገሮች አንዳንዴም ድንገተኛ አደገኛ የሚባሉ ነገሮች እንዳሉትላ ሲጫወት ግን ደስ ይላል። ሲሪየስ ነው እና እንዲህ ብትሆን ነው በአንተ የሚያምርብህ። አንተ ከነ ሄርሜላ ከነ ምናምን ጋር እየተለጣጠፍ ከምትመጣ ያለ ብዙ ነገር ተብለ ካለና ላሁን ሊደብርህ ነው የሚገባው። በቃ አንገሸገሸኝ ከዚህ ህይወት መላቀቅ ፈልጋለሁ በልና እርግፍ አድርገህ ተተስቴ ሩታን ማስደስታት እኛም ደስ ይበለን። ምን አለበት? እንደማንጠላ መቼስ ታውቀዋለክ። ጥላቻ አይኖርንም ለአንተ። ግን ስራክ ስለሚያናድደን ከሰር ወደ ላይ ከላይ ወደ ስር ነው የምናግለበልብክና ቻለው። እንግዲህ ምንም ማድረግ አንችልም። አንተም እኛን እያሳረርከን ስለሆነ እየሰራሃትን ነው፣ እኛ መልሰን እየነገርን ያለ ነው። ለማንኛውም ቤተሰብ እንግዲህ ከነ ቢኒና ካቤል ጋር መጥቶ ነበረ ሩታ ጋር። ሩታ ፈልጋ የመጣው ካለ አብርሽ ለምን ቢኒና አቤላን አስከትሎ ሄደ? ጥያቄ፣ ጥያቄ፣ ትልቅ ጥያቄ ምልክት አድርጉልኝ። ፈልጋስ ቢሆን ሩታ ግን ፈልጋ የጠራች አይመስልም። አንተ ነው የሄድከው። ግን ፈልጋክ ቢሆን በቃ ሚስጥር ሼር ነው የናንተ ላይፍ፣ የናንተ ትዳሪ፣ የናንተ ሁሉ ነገር ሼር ነው እንዴ! ጉድ እኮ ነው። ሆ ምን ጉድ ነው እናንተ! ሁሉ ጊዜ በቃ እናንተ ስር ሰው አይጠፋም። እስቲ ብቻችሁ መሆናችሁን እንይ ማለት ነው። ካሜራ ማንክ በራሱ ሚስጥር የሚጋራ አይበቃ፣ እንኳን አቤላና ቢኒ ማለት ነው። እናም ቤተሰብዬ እንግዲህ ያው ሩታ አንዳንድ ጥያቄዎች ጠይቋታል። ክርስትና በኋላ ወደ ቤት ትገቢያለሽ ወይ የሚል የሆነ ፍራቻ ነገር ውስጡ አለ። ለምን ሩታ በጣም ሀርድ እንደሆነች የእሱ የሚያደርጋቸው ነገሮች እንዳልተመቿት በዛም በኋላሟ እንደምትገፋ ሆና ስላየባት፣ ይህን ነገር ደግሞ ቀጣይነት ይኖረዋል ወይ በዚህ ሀሳብ አጸንታ እንዳትሄድ ስለፈራ ነው። አንተ ይኸውልህ ቀላል ነገር እኮ ነው አብራ አንተ ልጅህን እና ሚስትህን ማጣት ካልፈለግ፣ በቃ ከነዚ ሴቶች ራቅ። ብዙ እኮ ናቸው በአንተ ውስጥ የመጡት። ለምን በዚህ ልክ ትሰደባለህ? መመረቅ እያለ ለምን ትረገማለህ? የምሬን እኮ ነው። ማለት ዩቲዩባችሁ ካለዚ አይደምቅም? ነው ነገሩ? እንደዛ ነው አይደለም። በጣም ብዙ ነገር አለ መስራት የምችሉት። እና ግዴታ ሴቶች ላይ ያነጣጠረ ግዴታ የሆነ ደስ የማያል ነገር ላይ ብቻ ስለሰራችሁ አይደለም ኦዲየንስ፣ እናንተ የሚወዳችሁ እናንተ በጣም ምርጥ ኦዲየንሶች ስላሏችሁ ምንም ብሰሩ ኦዲየንስ ይከታተላል። ምንም ስላችሁ፣ ግን ደስ የሚል ነገር ቢሆን መልካም ነው ማለት አስተማሪ ነገር ቢሆን ነው ጥሩ። አብርሃም ህይወት ውስጥ ሁል ጊዜ ሁል ጊዜ የማይቀሩ ሴቶች የማይቀሩ አዳዲስ ሰዎች ይመጣሉ። አይከብድም ላንተ ለህሊናል በራሱ ሲደጋገም እንደ እኔ ማነኝ ብለ ራሱ ሰዎች ራሱ እንዴ ይደነቃሉ ራስም ትደነቃለ በእርግጠኝነት ለማንኛውም ማለት ነው ሄርሜላን እኮ እናንተ ማለት እንደዛ እያለቀሰች አልጋ ላይ የተንደባለለች የለቀቀችውን ቪዲዮ ማለት ነው ገብቶ ሜንሽን አርጓል። እናንተ እኔ እኮ በኋላ ነው ያየሁት። ሪፖስት ዳርጎታል ለዛውም ማለት ነው እያለቀሰ ኢሞጂን ይላከላት። ውይ ስትላቀሱ ውላችሁ ነው። ለዚህ ነው ፊትክ ዛሬ የጠቋቆረብኝ። አብርሽ ፊትክ ስትብሎብኛል ጠቁረዋል ምናምን እና ሄርሜላ የኔና ታስለቀሰች ማይ ክርስቶስ ቤተሰብ እኩል የሌሊት ስለሆነ ነው ድምጼን ቀንሽ ይከርድ ማድረግላችሁ። ለማንኛውም ግን ማለት ነው የሩታና የአብርሽ እንደዚህ ሲጫወቱ ሲቀልዱ ደስ ይላሉ። ውነን ለመናገር ግን አብርሽ መጥራት ያለበትን ነገር አጥራ። ልጃችን ያልሆነን ጭምልቅልቅ ያለ ህይወት አትፈልግም። አሁንም በድጋሚ እንነግርሃለን። በዚህ ዓላማ ደግሞ ጸንታ እንደምትሄድ ነው የምንነግርህ። አንተስ ካላስተካከልክና ቶሎ ብለክ ወደ ሚያስፈልገክ ትክክለኛ ህይወት መስመር ሂድ። ብዙ መልካም ነገሮች አሉ እና እነዛ ብዙ መልካም ነገሮችን በማይረባ በዚህ ትርከምርኪ ከንቱ የሆኑ ነገሮች አታጥፋ። ማንነትን፣ ስምን አታበላሽ። በቃ እስካሁን የጠፋው ስማይ በቃ አብርሽ፣ ላያዋጣ ስርቆት ነው የሆነ የሚባል ተረት አለና የሚያዘልቅክ ትዳርክና ልጅክ ነው። ስለዚህ ያቺ በአንተ ውስጥ የመጣች ሴት ለአንተ ችግር ውና ነው እንጂ ችግር ፈች ሆና አይደለም የመጣች ንቃ። ነው ይህን ነው ልልም። የምንወዳው ቤተሰብ በሌላ ቪዲዮ እንገናኝ። ቸር ቆዩልኝ። እወዳችኋለሁ። ላይክ ሼር ማድረግ አትርሱ።